የኤርትራ ከፍተኛ ደህንነቶች መቀሌ ገብተዋል። እስካሁን የክልሉን ዋና ከተማ ሳይረግጡ ቢቆዩም ኢሳይያስ እጁን አስገብተዋል። በሁለት ተሽከርካሪ የተጫኑ ከፍተኛ የደህንነትና የጦር አመራሮች በሰማዕታት መታሰቢያ ሐውልት ከሶስት ከፍተኛ የህዋት አመራሮች ጋር ዛሬ ተገናኝቷል ተብሏል። በዝርዝር እናየዋለን። በሱዳን ነገሮች ከባድ ሆነዋል። የመጨረሻው አልቡርሃንን የማስወገድ ዘመቻ ተጀምሯል። ጄኔራሉና ወታደሮቹም መግቢያ ቀዳዳ አጥተዋል። ፖርት ሱዳን በጥቁር ጭስ ተሸፍናለች። ኢትዮጵያ ላይ አሲራ ከግብጽ የተወዳጀችው በተለይም አልቡርሃንና ሰራዊታቸው ከባድ ጭንቅ ውስጥ ገብተዋል። ዛሬ ለተከታታይ ሶስት ቀን በተፈጸመው የድሮን ጥቃት አልቡርሃንና ዋና መቀመጫዋ ያደረጓት ፖርት ሱዳን ሌላ ከባድ አስጨናቂ ቀን አሳልፋለች። ፈጥኖ ደራሹም ጥቃቱን ቢያደርስም ሱዳን ግን ከወደ ምስራቅ አቅጣጫ ከሱዳን ውጪ ነው ድብደባው የደረሰብኝ ብላ ከሳለች፣ በዝርዝር እናየዋለን። የኢራን የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጄኔራል አህመድ ረዛም ራዳን አዲስ አበባ ገብተዋል። ከኤርትራም ጋር አጋር የነበረች የሚነገረው ኢራን ለብርቱ ጉዳይ አዲስ አበባ ብቅ ብላለች። የተወሳሰበው የምስራቅ አፍሪካና ቀይ ባህር ፖለቲካም ታዲያ አንድ ዲፕሎማት እንዲህ ይላሉ፣ የአስመራ መንግስት ለህገወጥነትና ለሴራ ተግባራት ብቻ ሀገራት ጊዜያዊ አጋር አድርገው ኢሳያስን ይቀበላሉ። ለዘላቂና ስትራቴጂካዊ አጋርነት የቀጠናው መሪ የሆኑ ሀገራትን ልክ እንደ ኢትዮጵያም ያሉትን ይመርጣሉ ይላሉ። የኢራንን ሰሞነኛ የአዲስ አበባ ጉዞ በመረጃችን እነግራቸዋለን። ፌዴራል መንግስቱ በትግራይ ገባ የፌደራል ተቋሙ የህዋትን ብልጣ ብልጥ ውሳኔ ሽሮ ትልቁን የህዝብ ሀብት ታድጓል ተብሏል። በዝርዝር እንመለከተዋለን። ኢትዮጵያም ለዓለም አቀፉ ባንክ አባል ለመሆን ያቀረበችው ጥያቄ በመጨረሻም ተቀባይነት ማግኘቱ ተነገረ። ዝርዝሩን በመረጃችን እንመለከተዋለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ሰላም ለእናንተ ይሁን። ይህ ሸገር ኢትዮጵያ ነው። ዝግጅታችንን እየተጋራችሁን ሰብስክራይብ በተኗን ነካ በማድረግ ቤተሰብ ይሁኑ። ላይክ በማድረግም አበረታቱን። ወደ እለቱ ዝርዝር ዘገባዎቻችን እናሻግራችሁ። እስከ መጨረሻው ተከታተሉን ግብዣችን ነው። የኤርትራ ከፍተኛ ደህንነቶች መቀሌ ገብተዋል። እስካሁን የክልሉን ዋና ከተማ ሳይደፈር ቢቆይም ኢሳያስ እጁን አስገብተዋል። በሁለት ተሽከርካሪ የተጫኑ ከፍተኛ የደህንነትና የጦር አመራሮች በሰማዕታት መታሰቢያ ሐውልት ከሶስት ከፍተኛ የህወሓት አመራሮች ጋር ተገናኝቷል ተብሏል። ሌተናል ጀነራል ታደሰ ወረደን የክልሉ መሪ በማድረግ ወታደራዊ አቅሙን ያዳከመው ህወሓት በተለይ ፈትለ ወርቅ ገብረ እግዚአብሔር ሞንጆሊኖ ከታማኝ ጀነራሏ ኃይለ ስላሴ ግርማይ ወዲም ባታይ ጋር በመሆን በተቀናበረ ሴራ ሰራዊቱን በትእዛዟ ስር አስገብታለች ተብሏል። ባለቤቷ ቦሌ ኤርፖርት በወንጀል ተጠርጥሮ ከተያዘ በኋላ ነገሩን ያከረረችው ፈትለ ወርቅ ሞንጆሊ ነው። የኤርትራ ደህንነቶች መቀሌ ድረስ ሰተት ብሎ እንዲገቡ አድርጋለች ተብለዋል። የምዕራብ ትግራይ መሪ የነበረው የህወሓቱ ቁልፍ ሰው ተክላይ ገብረ መድህን ዛሬም የኤርትራ ጦርና የስለላ አመራሮችን በሁለት መኪና ይዞ መሃልም መቀሌ አስገብቷቸዋል። በሰማዕታት መታሰቢያ ሐውልትም ከሞንጆሊኖ ታዛዥ ጀነራሏ ከወዲን ባታይ ሃይለስላሴ ግርማይና ከቀድሞ የኢትዮጵያ የደህንነት አለቃ ጌታቸው አሰፋ ጋር ተገናኝተው በመቀሌ ሰሜን ስታር ሆቴል ተወያይተዋል ተብሏል። የሀገሪቱን ሉዓላዊነት የሚጻረር እና ሀገርን ለማፍረስ የሚደረግ ሙከራ መንግስት በሆደ ሰፊነት የያዘው ቢሆንም በህዋት በኩል መጠን ያለፈ ሁኔታም ከኤርትራም ጋር ወታደራዊ ትብብር እስከ መመስረት አብስሯል ይላሉ የፖለቲካ ተንታኞች። አስቀድሞም አዲግራት ላይ የገቡት የኢሳያስ የደህንነት ሰዎች ከህወሓት ጀነራሎች ጋር በማበር ከተማዋን የጦር መሳሪያ ማከማቻ አድርገዋታል ሲባል ነበር። በሌላ ዜና በሱዳን ነገሮች ከባድ ሆነዋል። የመጨረሻው አልቡርሃንን የማስወገድ ዘመቻ ተጀምሯል። ጀነራሉና ወታደሮቹም መግቢያ ቀዳዳ አጥተዋል። ፖርት ሱዳን በጥቁር ጭስ ተሸፍናለች። ኢትዮጵያ ላይ አሲራ ከግብጽ የተወዳጀችው፣ በተለይ አልቡርሃንና ሰራዊታቸው ከባድ ጭንቅ ውስጥ ገብተዋል። ዛሬ ለተከታታይ ሶስተኛ ቀን በተፈጸመው የአየር ጥቃት አልቡርሃን ዋና መቀመጫ ያደረጓት ፖርት ሱዳን ሌላ ከባድ አስጨናቂ እለት አሳልፋለች። ፈጥኖ ደራሹም ጥቃቱን ቢያደርስም ሱዳን ግን ወደ ምስራቅ አቅጣጫ ከሱዳን ውጭ ነው ድብደባው የደረሰብኝ ብላ ከሳለች። የጀነራል አልቡርሃን ዋና መቀመጫ በሆነው ፖርት ሱዳን ለሶስተኛ ተከታታይ ቀን በድሮን ከተማዋ ታምሳለች። አልቡርሃን ድሮኖቹ የሚነሱት ከቀይ ባህር ላይ ነው ብለዋል። ጥቃቱን በተመለከተም አንድ ስማቸው እንዲጠቀሱ ያልፈለጉ የጀነራል አልቡርሃን ባለስልጣን በሰጡት መግለጫ በፖርት ሱዳንም ሆነ በከሰላ ሰሞኑን የተደረጉ ጥቃቶች መነሻቸው ቀይ ባህር መሆኑን አስታውቀዋል። ይህ ደግሞ ጦርነቱን ወደ አዲስ እና አደገኛ ምዕራፍ ውስጥ እንደሚያስገባው ገልጸዋል። ባለስልጣኑ ሲናገሩ ሰሞኑን እየታዩ ያሉት የድሮኑ ጥቃቶች ዩናይትድ አረብ ኤሚሬትስ በጦርነቱ ላይ በቀጥታ መሳተፍ እንደጀመረች የሚያሳይ ማስረጃ ነው ብለዋል። ምክንያቱም እነዚህ ድሮኖች እየተነሱ ያሉት ዩናይትድ አረብ ኤሚሬትስ በቀይ ባህር ላይ ካሏት የጦር ሰፈሮች በአንዱ ሊሆን እንደሚችል አስረድቷል። ጨምሮም እንዲህ አይነት ጥቃት በጣም ዘመናዊ አቅምን የሚጠይቅ ሲሆን ፈጥኖ ደራሽ ኃይል ለብቻው ይህንን ማድረግ አይችልም። ከቀይ ባህር ላይ እነዚህ ድሮኖች ተነስተው ጥቃት በመፈጸማቸው ከዚህ በኋላ ዩናይትድ አረብ ኤምሬትስ ድጋፍ የምታደርገው በተዘዋዋሪ ነው ልንል አንችልም። ይህ ቀጥታ የውጭ ሀገር ወታደራዊ ጣልቃ ገብነት ነው በማለት አስረድተዋል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉም አይሉም አብዛኛው ካርቱም ሲቆጣጠር በጀነራል አብዱል ፈታህ አልቡርሃኒ የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንት በፊት ነው የሀገሪቱ ጦር በፈጥኖ ደራሽ ኃይሉ ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃት በፖርት ሱዳን ላይ እየተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኑ ባሻገር በጦርነቱ ሳቢያም በከባድ ሰብአዊ ቀውስ ውስጥ የሚገኙ የሱዳን ሕዝብ የሚደርስ እርዳታ የሚተላለፍበት የወደብ ከተማ ናት። በፖርት ሱዳን የተፈጸመው የድሮን ጥቃትን በተመለከተመ ዋናውን የከተሞችን የመርከቦችን መግቢያ ወደብና የአየር ማረፊያውን ጨምሮ በከተማዋ ካሉት በርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመለከ መመለከታቸውን የአይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸው ተነግሯል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴል ኢላማ አድርገዋል። ሱዳን ከተባበሩት አረብ ኤሚሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣለች። ዛሬ ይህንም በይፋ እወቁልኝም ብላለች። ከሱዳን ጦር ጋር የተቆራኘው የሱዳን መንግስት ከተባበሩት አረብ ኤሚሬትስ ጋር ያለው ዲፕሎማሲያዊ ግንኙነት በማቋረጡ የባህረ ሰላጤውን ሀገር አጥቂ መንግስት ሲል አውጇል። የመከላከያ ሚኒስትሩ ያሲን ኢብራሂም በቴሌቪዥን ቀርቦ ባደረጉት ንግግር ሱዳን ከተባበሩት አረብ ኤሚሬትስ ጋር ግንኙነቷን አቋርጣለች፣ አምባሳደሯን በማስወጣት በባህረ ሰላጤው ሀገር የሚገኘውን ኤምባሲዋን፣ ቆንስላ ጽህፈት ቤቷን መዝጋቷን አስታውቋለች። የመከላከያ ሚኒስትሩ ከ2023 ጀምሮ የሱዳንን መንግስት በሄሜቲ የሚመራውን የሱዳን ፈጥኖ ድራሽ ልዩ ኃይልን በመደገፍ የተለየ ጦርነት በማድረግ ሱዳንን ሉዓላዊነት እየጣሰች ነው ሲሉ ሀገሪቱን ከሰዋል። በሌላ ዜና የተወሳሰበው የምስራቅ አፍሪካና ቀይ ባህር ፖለቲካ። የኤርትራ አጋር እንደሆነች ሲነገር የቆየችው ኢራን በድንገት ወደ አዲስ አበባ መታለች። ታዲያም አንድ ዲፕሎማት እንዲህ ይላሉ፤ የአስመራ መንግስት ለህገ ወጥነት፣ ለሴራ ተግባራት ብቻ ሀገራት ጊዜያዊ አጋር አድርገው ኢሳያሱን ይቀበላሉ። ለዘላቂና ስትራቴጂካዊ አጋርነት የቀጠናው መሪ የሆኑ ሀገራትን ልክ እንደ ኢትዮጵያ ያሉ ትን ይመርጣሉ ይላሉ። ለዚህም ነው ኢራን አደገኞቹን የሁቲ አማጽያንን ለመደገፍ በህገወጥ መልኩ የኤርትራ ባህርን ክልል መርከብ አቁማ ስታግዝ የቆየችው። ከኤርትራ ጋር የነበራትን ጊዜያት ጉዳይም ጨርሳ ለይፋዊና ዘላቂ አጋርነት ግን ዛሬ አዲስ አበባ ገብታለች ኢራን። የኢትዮጵያና ኢራን ዛሬ በመረጃ ልውውጥ ዘርፍ በጋራ ለመስራት ስምምነት ላይ ደርሰዋል። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት የሚችልበት ጉዳዮች ላይ መክረዋል። የኢትዮጵያ ፌዴራል ፖሊስ መረጃም በሁለቱ የፖሊስ ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ ደርሰዋል። የመግባቢያ ሰነዱን የፈረሙት ደግሞ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እና የኢራን የህግ አስከባሪ ኃይሎች ዋና አዛዡ ብሪጋዴር ጀነራል አህመድ ራዛ ራዳ ናቸው። በመጋቢት ወር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ጋር በአዲስ አበባ ወንጀል ድመራ ዙሪያ መወያየታቸው የሚታወስ ነው። ፌዴራል መንግስቱ በትግራይ ገባ። የፌዴራል ተቋሙ የህወሓትን ብልጣ ብልጥ ውሳኔ ሽሮ ትልቁን የህዝብ ሀብት ታድጓል ተብሏል። ህወት ሊጠቀልለው የሞከረው የትግራይ ልማት ማህበር ተርፏል። በቅርቡ የትግራይ ልማት ማህበር አስራ ሁለተኛ ኮንግረስ ህገ ወጥ ነውና ሊደገም ይገባል የሚል ተቃውሞ ቀርቦበት ስብሰባው መረበሹ ይታወሳል። ሆኖም የራሳቸውን የቦርድ አባላት የሰየሙት የህወሓት ሰዎች ማህበሩን ለመጠቅለል ሞክረው አልተሳካላቸውም። ዛሬ የፌዴራል የሲቪል ማህበራት ድርጅቶች ኤጀንሲም ይህንን አሻጥር በመረዳት ጉባኤው ይደገም በሚል ምርጫውን ወድቅ አድርጎታል። በቀጣዩ ጉዳያችን ኢትዮጵያም ለዓለም አቀፉ ባንክ አባል ለመሆን ያቀረበችው ጥያቄ በመጨረሻም ተቀባይነት ማግኘቱ ተነገረ። ኢትዮጵያም የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገለጸ። ኢትዮጵያ በብሪክስ አባል ሀገራት እንደ አውሮፓውያኑ በ2015 በተቋቋመው የኒው ዲቨሎፕመንት ባንክ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቱ ተገልጿል። ይህ ለኢትዮጵያ ባለብዙ ወገን ዲፕሎማሲ ትልቅ ስኬት የሚባል መሆኑ ተመልክቷል። በቻይና የኢትዮጵያ አምባሳደር ተፈራ ደርቦ በመጋቢት ወር 2017 ከባንኩ ፕሬዝዳንት ዲልማ ሩሴፍ ጋር መወያየታቸው ይታወሳል በውይይቱም ኢትዮጵያ ለባለብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጿን በቤጂንግ የኢትዮጵያ ኤምባሲ መረጃ አመልክቷል ኒው ዲቨሎፕመንት ባንክ በ2015 በብራዚል ሩሲያ ህንድ ቻይና እና ደቡብ አፍሪካ በብሪክስ አባል ሀገራት የተቋቋመ ባለብዙ ወገን ልማት ባንክ ሲሆን ተደራሽነቱን በስፋት በማስፋትም በ2021 አልጄሪያ፣ ባንግላዴሽ፣ ግብፅ፣ የተባበሩት አረብ ኤሚሬት በአባልነት ተቀላቅለዋል። ባንኩ ለመሰረት ልማት፣ ለዘላቂ ልማት ፕሮጀክቶች በብሪክስና በሌሎች ሀገራት ሀብቶችን የማሰባሰብ ኃላፊነት እየተሰጠው ነው። ኒው ዴቨሎፕመንት ባንክ ዋና መስሪያ ቤቱን በሻንጋይ ቻይና ያደረገ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎችም አሉት። በቀጣይ መረጃችን እስራኤል እሁድ ለተፈጸመባት ጥቃት በሁቲዎች ላይ የአጽፋ እርምጃ መውሰዷን ገለጸች። የመን ሁቲዎች በዴቪድ ቤንግሪዮን አየር ማረፊያ ላይ ለፈጸሙት የሚሳኤል ጥቃት አጽፋ የመን ውስጥ የሚገኙ የቡድኑ ኢላማዎችን መምታቷን እስራኤል አስታውቃለች። የእስራኤል የመከላከያ ኃይል ጥቃት የፈጸመባቸው ስፍራዎች በየመን ሁዴዳ ወደብ ላይ እንዲሁም በከተማዋ በሚገኝ የሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች የሚቀርቡት ማዕከላት ናቸው ብለዋል። ሁቲዎች እሁድ ዕለት በእስራኤል አየር ማረፊያ ላይ እየፈጸሙት ጥቃትን ተከትሎ እስራኤል በጋዛ የምታካሄደው ወታደራዊ ዘመቻ ለማስፋፋት ላወጣችው እቅድ ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናውቅባታለን ብለዋል። የአየር ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት ሀያ አንድ ሰዎች ቆስለዋል ብለዋል። አሜሪካ ግን በጥቃቱ ተሳትፎ እንዳሌላት አስተባብላለች። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደም ግልጽ እርምጃ ነው ብለዋል። ጥቃት የፈጸመበት የሲሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑን፣ ከመሬት በታች መተላለፊያዎች እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደቡ ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ ሆኗል። ጥቃት የተፈጸመበት ወደብ የመን ካሏት የባህር በሮች መካከል ሁለተኛው ትልቁ ሲሆን ወደ ሀገሪቱ ከሚገቡ ምግብ 80 በመቶ በዚህ ወደብ በኩል ነው። በተለያዩ በወደብ ከተማ የሚኖሩ ምንጮች ለሮይተርስ ዜና ወኪል እንደተናገሩት ከአስር በላይ ጥቃቶች በሁዴዳ ወደብና በሌሎች የከተማ ክፍሎች ውስጥ የሚገኙ ስፍራዎች ተመተዋል። ሌሎች አራት ጥቃቶች ደግሞ የሲሚንቶ ፋብሪካው ኢላማ አድርገዋል። በሁቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አልሳባሂም ቢያንስ 21 ሰዎች በጥቃት ጉዳት ደርሶባቸዋል ብሏል። ሁቲዎች ጥቃቱ የተፈጸመው በአሜሪካና በእስራኤል የጋራ ጥምረት ነው ሲሉ ከሰዋል። ነገር ግን አንድ የአሜሪካ የመከላከያ ባለስልጣን ለፈረንሳዩ ዜና ወኪል ኤኤፍፒም ኃይሎቻችን እስራኤል በፈጸመችው የአየር ጥቃት አልተሳተፉም በማለት አስተባብለዋል። ባለፈው እሁድ ሁቲዎች ተኩሰው ከቴል አቪቭ አቅራቢያ በቤን ጉሪዮን አየር ማረፊያ ወደ ዋናው የመንገደኞች መሰናገጃ በሚወስደው መግቢያ መንገድ ላይ ወድቆ ነበር። በፍንዳታው አራት ሰዎች መቁሰላቸውና ሌሎች ሁለት ሰዎች ደግሞ ወደ መደበቂያ ቦታ ሲያመሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ የአጸፋ እርምጃ እንደሚወስዱ፣ ከዚህ በፊትም ጥቃት ፈጽመናል ወደፊትም ጥቃት መፈጸማችንን እንቀጥላለን ብለዋል። ሁቲዎች በእስራኤል አየር ማረፊያ ላይ የፈጸሙትን ጥቃት በተመለከተም ኢራን እጇ እንዳሌለበት ቡድኑም ጥቃቱን በራሱ ውሳኔ ያደረሰው ነው ብላለች። አሜሪካም በየመን ሁቲዎች ኢላማዎች ላይ የአየር ጥቃቶችን ስትፈጽም ቆይታለች። የቀድሞ የአሜሪካ ፕሬዝዳንት በሁቲ ኃይሎች ላይ ጥቃቱ እንደሚፈጸም ያዘዙ ሲሆን፣ ዶናልድ ትራምፕ ስልጣኑን ከተረከቡ በኋላ ጥቃቱ ቀጥሏል። ባለፈው ሳምንት አሜሪካ በሰሜን ምስራቅ የመን ውስጥ በሚገኘው የስደተኞች ማቆያ ማዕከል ላይ የአየር ጥቃት ፈጽማ ቢያንስ 68 ሰዎች መገደላቸውን ሁቲዎች አስታውቀው ነበር። በሌላ የውጭ መረጃም በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። ዩክሬን ለሁለቱ ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገልጻለች። የሞስኮ አራቱ ዋና ዋና አውሮፕላን ማረፊያዎች የሰው አልባ አውሮፕላን ድሮን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሳርጌይ ሶቢያት እንዳሉት 19 ከተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወደ መዋል ብለዋል። የተወሰኑ ድሮኖች ግን ዋና ዋና አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለማድረሱን ግን ተናግረዋል። ዩክሬን ጥቃት መፈጸሙን ባታረጋገጥም የኪያቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንሰሯን ገልጸዋል። የሩሲያ ፔንታዛና ቬሮንዣ ከተሞች ከንቲባዎች የድሮኑን ጥቃት ኢላማ ሆኗል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ የመከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖች እንደከሸፉ ግን አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት ሶስት ሰዎች ሞስኮ ውስጥ ተገለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስክ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። የተከበራችሁ አድማጮቻችን ለሰዓቱ ያዘንላችሁ መረጃዎች እነዚህ ነበሩ። በቀጣይ መረጃ ሰዓት እንጠብቃችኋለን።